ቅድም ሰርቼ በለቀቅኩት ቪዲዮ ላይ ብዙ አይነት ጥያቄ ጠይቃችሁኛል። ከዚህም ውስጥ ደግሞ ተይዟል የተባለው ውሸት ነው እንዴ? እንዲሁም ደግሞ አረቡን በምን ምክንያት እንደገደለው አልታወቀም ወይ ልጁስ አልተያዘም ወይ ላላችሁ የእያንዳንዱን መልስ የሚሰጣችሁ ሆናል። ልጁ በምን ምክንያት አረቡን እንደገደለው ያኔ ለመግደሉ ሰበብ የሆነው ነገር ምንድን ነው የሚለውን በራሷ አንደበት በቪዲዮ ተናግረዋል ማለት ነው። እንዲሁም ደግሞ ልጁ በአሁኑ ሰዓት ላይ ምን አይነት ሁኔታ ላይ እንዳለ የእያንዳንዱን ነገር አስከተ የምነግራችሁ ይሆናል። ቪዲዮን ላይክ፣ ሼር አድርጉት፣ ለቻናል የመድ ሰው ናችሁ ሰብስክራይብ አድርጉ። በተለይ ደግሞ ገጠር አካባቢ ያላችሁ ልጁ፣ ሰውየው የሞተበት አካባቢ ያላችሁ ወንድም እህቶቼ እባካችሁ እባካችሁ ይህንም ቪዲዮ ለብዙ እህቶች እንዲደርስና ና እዛ አካባቢ ያሉ ልጆች ደርሷቸው እንዲጠነቀቁ ፈልጋለሁ። ማነው በዚህ ልጅ ምክንያት ይሄ ልጅ ያንን አረብ ከገደለ በኋላ አራት መቶ ሀበሾች ወይም ደግሞ ኢትዮጵያውያኖች ተይዘዋል። እንዲሁም ደግሞ አሁን ላይ ራሱ ምን አይነት ሁኔታ ላይ እንዳለ የእያንዳንዱን ነገር የምነግራቸው ማለት ነው። አሰላም አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ም ሰላም ብያለው። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይገብሉ ሰላም ነው ላ ስብን ታላ። በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግል። ያልኩን እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ ቅድም በሰርች በላቀቁት ቪዲዮ ላይ ላይ ብዙ አይነት ጥያቄ ይጠይቃችሁኛል። ከዚህም ውስጥ ደግሞ ልጁ አልተያዘም ወይ ተይዟል የተባለው ውሸት ነው ወይ? እንዲሁም ደግሞ ይሄ ልጅ ይሄንን ነገር እንዲፈጽም ወይም ደግሞ ሰውየውን እንዲገድል ምክንያት የሆነው ምንድነው? በምን ምክንያት ነው ሊገለው የቻለው? ያላችሁ የእያንዳንዱን ነገር የምነግራችሁ ነው። በመጀመሪያ ግን እባካችሁ እባካችሁ በአሁኑ ሰዓት ላይ ገጠር አካባቢ ወንድም እህት ካላችሁ እንዲጠነቀቁ አድርጉማ፣ ነው በዚህ ምክንያት ሰበብ አድርገው ቅን በቃል እንዳያደርጓቸው ማለት ነው ነው በአሁኑ ሰዓት ላይ ወላ እንደነገርኳችሁ ይህ ልጅ ይህንን ልጅ ከተያ ይህንን ሰው ከገደለ በኋላ አንድ ሀበሻ ከዛ ቦታ ላይ አግኝተዎት ሊይዙት ሲፈልጉ እሱ አመልጣለሁ ብሎ ተገልሏል ማለት ነው። ሀበሻ ተገልሏል እዛ አካባቢ ላይ ገጠር ማለት ነው። እና እባካችሁ ጥንቃቄ እንዲያደርጉ ወንድምህት ካላችሁ በተለይ ወንድሞች ካሉ ገጠር ላይ እባካችሁ እንዲጠነቀቁና ወጣ ወጣ ከማለት ከቦታ ቦታ ከመቀያየር እንዲጠነቀቁና ባሉበት ቦታ ድብቅ እንዲሉ ንገሯቸው ማለት ነው። ወላሂ በጣም በጣም በጣም በጣም ነገሩ ተባብሷል ማለት ነው። ልጁ ስላልተያዘ በአሁን ላይ ያገኙትን ሀበሻ ሁሉ ነው እያፈሱ ያሉት ማለት ነው። እና በጣም ነቅተውብናል፣ ታውቃላችሁ። የሆነ ነገር ምክንያት አድርገው በተለይ ደግሞ ወላይ ምስኪኖቹ ናቸው መስዋዕትነት የሚከፍሉት ማለት ነው። እናም አረቦሽ ደግሞ ሰዎቹ ያልሆነ ውሳኔ ውስጥ እንዲገቡ በቃ ወንድሞቻችን በጣም በጣም ትግስታቸውን ይፈታተኗቸዋል ማለት ነው። ወላ ገጠር ላይ እየተፈጸመ ያለው ሶሻል ሚዲያ ላይ ቢወጣ፣ በተለይ ደግሞ የሚደርስልን እና የእኛን ችግር የሚከታተልልን ሰው ቢኖር ኖሮ ይህ ሁሉ ባልተፈጠረ ነበረ ማለት ነው። ወላ እንደ ባሪያ ነው እያደረጓቸው ያሉ። በተለይ ደግሞ ህጋዊ እንዳልሆኑ ሲያውቁ የሀገራችን ህግ ታውቃላችሁ፣ እስከዚህም ነው እኛን ለእኛ የሚደግፈን ከጎናችን የሚቆም ካል ህጋዊ ሆናችሁ ራሱ ደውላችሁ ችግር ውስጥ እንዳላችሁ ብትናገሩ ራሱ ከአረብ ጎን እንጂ ከእናንተ ጎን የሚሆን የለም። ማለት እኔ በሌላ ሀገር ዜጎች በጣም ነው የምቃና ወላሂ። ላዚ ምን አለ እኛም፣ መንግስት የእኛም ዜጎች እንደዚህ በተጋገዝን እንደዚህ በተደጋገፍን ራስ በራሳችን ጥላ በሆንን ብዬ እስከሚመኝ ድረስ ማለት ነው እና የሌላ ሀገር ዜጎች ችግር ሲደርስባቸው ብሮ ደውለው ሲናገሩ አንትን ከአረብ ጎን ሳይሆኑ የሚቆሙት የእነዚህ ሰራተኞቹ እንኳን ጥፋተኛ ቢሆኑ ራሱ ከዜጋቸው ጎን ነው የሚሆኑት ማለት ነው። ይህንን ነገር ያደረገችው አንቺ የሆነ ነገር ቢታረጊያት ነው ብለው ከዜጎቻቸው ጎን ነው የሚቆሙት። የእኛዎቹ እሳ እናንተ ጥፋተኛ ባትሆኑ ራሱ ተበዳይ ሆናችሁ ራሱ ከበዳይ ጎን ነው የሚሆኑት፣ ከአረቦች ጎን ነው የሚሆኑት ማለት ነው። በጣም በሚያሳዝ ነው። በቀደም ወላሂ ነው የምላችሁና ኤምባሲ ሄጄ ነበር። ይሄ ቪዲዮ ራሱ ኤምባሲ ሆኜ ነው እንትን ኤምባሲ ውስጥ ልገባ ሲሄድ ጊዜ ያልደረሰምና እዛ ራቅ ብለሽ ቆሚ ተብዬ በተቀመጥኩበት ቦታ ነው። እዚህ ጋር እያሳየኋችሁ ያለሁት ኢምባሲው ነው ማለት ነው። እና ሄጄ ልጅቷ ከሀገር እንትን ተመርምራ ከጨረሰች በኋላ ተመርምራ ጨርሳ። ከዛ በኋላ ደግሞ ፍቅረኛ ነበራት መሰለኝ፣ ግንኙነት አድርጋ ሳታቀው ሳትመረመር እርጉዝ ትሁን አትሁን ሳታቅ፣ ተመርምራ ከጨረሰች በኋላ ካላት ወይም ከፍቅረኛዋ ጋር ተኝታ ወደ ስደት ትመጣለች ማለት ነው። ያ ነገር ደግሞ እርግዝና ይፈጠራል ከመጠች በኋላ በመጠች በዘጠኝ ወሯ እዚሁ መዳሟ ቤት ወለደች ማለት ነው። አስቡት እንግዲህ መዳሟ ቤት ወልዳ እንትን ልጅቷ በጣም ጩጪ ናት። ገና ከተወለደች 15 ቀኗ ነው። አቅፋት ሰውየው ይዟት ወደ ኤምባሲ ይመጣል ማለት ነው። እኔ እዛ ቦታ ላይ ስለነበርኩ ነው ይህንን ነገር የምናገረውና ይሄ ነገር ተፈጠረ። እሺ ልጅቷ ተሳሰተች፣ ግን እዛ ውስጥ ላይ እንዴት አድርገው ከፍ ዝቅ እንዳደረጓት አረቡ አረቡ አዝኖላት፣ እንኳን አረቡ ለልጅቷ አዝኖ ስፍስፍ ስል ማለት ነው ከላይ ህፃን ልጅቷ ስፍስፍ ስል የእኛዎቹ ሳ ምንድን ነበር እያደረጉ የነበሩት? ወላ ላዚም በጣም ነው የምታዝኑት። እና ልጅቷ በጣም በጣም በቃ ሙቀቱ በጣም መኪና ውስጥ ሆና መኪና ውስጥ ሙቀት እንትን ሙከየፍ የለም ማለ ሰውየው። ልጅቷ እንዳለ ቀይ ሆናለች፣ ፊቷ ራሱ ተበጣትሷል ማለ ሙቀቱ፣ ህፃኒቷን ነው ምላችሁ። ከዛ አስተካክሉላት፣ ጨርሱላት፣ ይሄ ሁሉ ነገር ጨርሻለው፣ የሚያስፈልገውን ነገር እኔ ከፍላለው ምናምን ይላል ልጁ ሰውየው በጣም መልካም ሰው ነው ወላሂ ናዚ የምናምላችሁ። ከእኛዎቹ ይልቅ እነዛ ናቸው ያዘኑላትና ያለውን ነገር ሁሉ ከፍላለሁ ብቻ አስተካክሉላትና ወደ ሀገሯ ትመለስ ልጅቷ በጣም ተጎታለች፣ እና እኔ ቤት ሆና እንድትሞትብኝ አልፈልግም። ስለዚህ ወደ ሀገሯ እንድትመለስ ፈልጋለሁ፣ ያለውን ወጪን ሁሉ እሸፍናለሁ ብሎ ሲናገር ማን ተሳሰች ያላት በቃ ያለውን ቆሻሻ ንግግር ማለት ነው ባለጌ ይሄንን ነገር እንዴት አድርገሽ ትመጫለሽ? ለስራ እኮ ነው የመጣሽው። እንዴት ነው ይህንን ነገር ሳታቂ ሳትመረመር የምትመጪው? እያሉ ያመናጭቋታል ማለት ነው በአማርኛ። ሰውየው ግን ከላስ ላትሰዊ ላሻይ በስየየቲብቅትሩ ከላትሩ ከላት ታኩት ብንታው ትሩ ይላል ማለት ነው ሰውየው። የእኛዎቹ ሳ እንዴት እንደሚያመናጭቋት እንዴት በምን አይነት እንደሚያወጥ በቆሻ በቃ እንዲሁ ንቅት አድርገው ወላሂ በጣም ነው ያዘንኩት። እና ለማንኛውም ሀባቢ ባካችሁ ስደት ሀገር ላይ ያላችሁ ራሳችሁን ጠብቁ። በአሁኑ ሰዓት ላይ እንደነገርኳችሁ ስለ ሰው ልጁ ሊንገራችሁ፣ ልጁ ገና አልተያዘም። ልጁ ከቦታው አምልጧል። አምልጦ ወደ እንትን የሚደብቁት ሰው ጋር ሄዶ ምንድን ነው ያለው ሰውየው የሰባት ወር ደሞዙን ከልክሎት፣ ከዛ ስራ እየሰራ ባለበት ሰዓት መቶ ይጨቀጭቀዋል ወይም ደግሞ ይሳደበዋል፣ እንትን ለዋል ያኔ ክብሩን ከፍ ዝቅ ያደርገዋል ማለት ነው። የሰባት ወር ደሞዜን ሲጠኝ ይለዋል። ነጌ ከነጎዳ ነጌ ከነጎዳ እያለ ያቆየዋል። ከዛ የሚበላበት ነገር የለኝም ወይም መጋዲ ወይም ደግሞ እቃ አምጣልኝ አለበለዛ ብሬን ሲጠኝና በራሴ ገንዘብ ልግዛ በሚለው ሰዓት አልሰጥ የምንታመጣልህ ይለዋል ማለት ነው። በዛ ምክንያት ነው ይሄ ነገር እንዲፈጠር የገፋፋው በዛ ሰዓት ደግሞ ሰውየውም ታቃላችሁ ሽጉጥ አለው እና ሽጉጡን አውጥቶ ሊቶክስበት ሲል ይሄ ደግሞ የራሱ የሆነ ሽጉጥ ስላለው አውጥቶ ቶክሶ ገድሎታል፣ ማለት ነው። እና በዚህ ምክንያት እንደሆነ ነው የቅርብ እዚጋ ኮመንቶን ይዩት። እዚጋ ይሄንን ኮመንተ ማለት ነው ይሄ የቅርብ የሚያውቀው ልጅ ነው፣ ይህንን ኮመንት የጻፈው እና ስለዚህ እህቶቼ እባካችሁ ያልሆነ ጉዳይ ውስጥ ከመግባታችሁ እንዲሁም ደግሞ በቃ በተናደዳችሁ ሰዓት የምትፈጽሙትን ነገር አታቁም ማለት ነው እና ራሳችሁን ለመቆጣጠር ራሳችሁን ለማረጋጋት ሞክሩ ማለት ነው። አረቦች አቃለው ይፈታተናሉ። በጣም ነው የሚያቃጥሏችሁ። በጣም ነው ያልሆነ ውሳኔ እንድትወስኑ የሚያደርጋችሁ። ግን እናንተ ደግሞ ለራሳችሁ ስትሉ ራሳችሁን ያዝ ማድረግ አለ ያለባችሁ በቃ ለራስ ነቢያችን ስለ ላ ስልም ምንድን ነው ያሉት? ራሳችሁን ተቆጣጠሩ። ሀይለኛና በጣም በጣም ብልህ ብልህና ሀይለኛ ሰው ማለት በቁጣ ሰዓት ወይም ደግሞ በንዴት ሰዓት ራሱን ተቆጣጥሮ ያረጋጋ ሰው ነው ብሏል ማለት ነው እና ባካችሁ፣ ራሳችሁን ለማረጋጋት ራሳችሁን ያን ያልሆነ ውሳኔ ውስጥ ላለመግባት ራሳችሁን አቃለው፣ ፈተናው ብዙ ነው። በተለይ ደግሞ በቃ አንገታችሁን ግን ደፍታችሁ ስትሰሩላቸው እንደ ባሪያ ለሚያዩቹ ሰዎች በጣም ነው የሚያናድደው። አቃለው ግን፣ ሆኖም ግን እባካችሁ ተጠንቀቁ፣ ወንድሞቼ፣ ራሳችሁን ተቆጣጠሩ። በንዴት ሰዓት የምትፈጽሙት ነገር እድሜ ልካችሁን እንድትጸጸቱ ስለሚያደርጋችሁ ማለት ነው። ፈጣሪ ጠብቀን። ሁላችንንም የዛሬ ቪዲዮ ይህንን ይመስላል። በተለይ ደግሞ ቀጠር ያላቸው እህቶቼ፣ ወንድሞቼ፣ በተለይ ወንድሞቼ፣ ራሳችሁን ጠብቁ። እህቶቼም ውጣ ውጣ ከማለት ተቆጠቡላለሁ። ሰላም አሌይኩም።